በመውደድ ስም የሚደርሱ ጥቃቶች ማብቂያቸው የት ነው? በፍቅር ስም ውድ የሰው ህይወት የሚጠፋውስ እስከ መቼ ድረስ ይሆን? እንዴት ትተወኛለች በሚል ምክንያት እህቶቻችን በአጭር የሚቀሩበት መንገድ ማብቂያው የት ይሆን? እኚህ በርካቶች ዕለት ዕለት የሚጠይቁትና ምላሽ ያልተገኘላቸው ጥያቄዎች ናቸው። ፍቅር ሁለት ሰዎች እንዲጣመሩ የሚያደርግ ጥልቅ ስሜት መሆኑ አይካድም። ይሁን እንጂ ፍቅርን ተገን ያደረጉ በደልና ጥቃቶች ግን የፍቅርን ትርጉም የሚያጎድሉ እየሆኑ መጥተዋል። የፍቅር ግንኙነት ሁሌም መዳረሻው ጋብቻና ትዳር ላይሆን የሚችልበት በርካታ ምክንያቶች ይኖራሉ። ምክንያቱም የጮኝነት ጊዜ የመተያያ ለትዳር ይሆናል፣ አይሆንም የሚለውን መጠናኛ መሆኑ ቢታመንም በሀገራችን ግን አንዱ ወገን ይብቃኝ የሚል ውሳኔ ሲያቀርብ ወይም ያለመፈለግ ስሜት ሲያሳይ በሌላኛው ወገን በኩል ይህንን ውሳኔ በመጥፎ ጎኑ የሚቀበሉ ሰዎች በርክተው እየታዩ ነው። የፍቅር ግንኙነት ሁሉ በፍቅር እስከ ፍጻሜ የማይዘልቅባቸው በርካታ ምክንያቶች እንዳሉ በማመን ግንኙነቱ እንዲያበቃ ሀሳብ ሲነሳ ችግሮቹ የሚፈቱ ከሆነ መነጋገር መነጋገርና መፍትሄ መፈለግ፣ ካልሆነም ሰላማዊ በሆነ መንገድ ውሳኔን መቀበል ብዙውን ጊዜ አይስተዋልም። ይልቁንም እንዴት ትተወኛለሽ በሚል ለሌላ ጥፋት ከመነሳሳት ከመልመድ ባለፈም ኖርማል እየተደረጉ የመጡ ድርጊቶች በርክተዋል። በዚህም መንገድ አሲድ የተደፋባቸው አካላቸው የጎደለ ባስ ሲልም ህይወታቸው የተነጠቀው በርካቶች ናቸው። መቼም ግፍና በደል ሳትሰሙ አይም ሽላችሁ ብሎ የረገመን ያለ ይመስል ጆሯችን ጥቃትና ሞትን ሳይሰማ መዋል ተስኖታል። ዛሬም የተሰማው የወጣቷ ህልፈት ልብን የሚሰብር ሲሆን፣ የሰው ነፍስ ከፈጣሪ በላይ እነርሱ እጅ ላይ ያለ ይመስል ውሃ በማያነሳ ምክንያት የሰውን ህይወት ለማጥፋት የሚል ጠኑ ወንጀለኞች መቼና የት ያፈራ ናቸው ናቸው የሚል ጥያቄን ከምን ጊዜውም በላይ ቆም ብለን እንደ ማህበረሰብ መጠየቅ ያለብን ሁኔታን ፈጥሯል። ነገሩ ግራ የሚያጋባ ሆኗል። እንኳንስ የፍቅር አጋር በሆነች እንስት ላይ ይቅርና በጠላት ላይ እንኳን ሊደረግ የማይገባ እጅግ አሳዛኝ ልብ ሰባሪ ክስተት ነው። ከሁሉም በላይ የልጅን ወግ ማዕረግ ለማየት አምላክን በጸሎት ለሚማጸን ቤተሰብ አንጀትን የሚቆርጥ ሀዘን ሆኗል። ባል ይሆነኛል፣ ከእርሱ ጋር ትዳር መሰረት አለው ብላ ያሰበችው የፍቅር ጓደኛዋ የባልነት ሀሳቧን በትኖ የትዳር እቅዷን አምክኖ ሕይወቷን ነጥቋታል። ይህ ለማውጋት የሚከብድ ክስተት በመዲናዋ የተሰማ ዘግናኝ ድርጊት ነው። በርካቶችም ድርጊቱን በጽኑ እያወገዙት ሲሆን የሴቶች መብት ይከበር የሚለው መልካም ሀሳብ ቢሆንም በእንቶ ፈንቶ ጉዳይ ሀገር ይያዝ የሚሉ የሴቶች መብት ተሟጋሽ ነን ያሉት አሁን የት አሉ? እንዲህ ያለውን ወንጀልስ አይቃወሙትም ወይ የሚል ትችትም እያስነሳ ይገኛል። ከሞቷ በኋላ ብዙ ቢባልም እርሷ ግን ላትመለስ ባጭር ቀጥታለች። በሰላም ከቤት ወጥታ የራሴ ባለችው ሰው ተገድላ አስክሬኗ ወደ ቤት ተመልሷል። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች በዛሬው መሰናዶ በፍቅረኛዋ እጅ ስለተገደለችው እንስት እንነግራችኋለን። ነገሩ የተፈጠረው እንዴት ነው? ፍቅረኛዋ ሕይወቷን እስከ መንጠቅ ያደረሰውን ምክንያትስ ምንድነው? ነው የገዳዩ መጨረሻ ምን ሆነ የሚለውን በዝርዝር እናደርሳችኋለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ ወጣቷ ሄለን ትባላለች። በአዲስ አበባ ከተማ ገላን ኮንዶሚኒየም አካባቢ እንደምትኖር የተገኙ መረጃዎች ይጠቁማሉ። በኮንዶሚኒየም ውስጥ በሚገኝ በአንድ መድኃኒት መሸጫ ቤት ውስጥ ተቀጥራ በመስራት ህይወቷን እየገፋች የዕለት ጉርሷንም የምታሟላ ታታሪ ልጅ ነበረች። ራሷን ለመለወጥ ነገም የተሻለ ቦታ ለመድረስ የምትተጋም ነበረች። ከሁሉም በላይ ብዙ ወጣቶች እንደሚመኙት ቤተሰብ ሁሉ በሚፈቅድበት ህጋዊ የሆነ የትዳር ህይወት መስርታ ልጆች ወልዳ ከትዳር አጋሯ ጋር ሰላማዊ ህይወትን መምራትም የዘውትር ጸሎቷ ነበር። መድኃኒት ለመግዛት ፋርማሲውን የሚጎበኙ ደንበኞች እንደተናገሩትም ከሆነ ሄለን ደንበኞችን በፈገግታ ተቀብላ የሚፈልጉትን አቅርባ በትህትና የምታስተናግድ ሰርታ የምትገባ መልካም ልጅ ነበረች ሲሉ ገልጸዋል። ለመድኃኒት ቤቱ ድምቀት ነበረች። ብዙ ደንበኞችንም በዚህ መልካምነቷን በመያዝ ለስራዋም ሆነ ለአሰሪዎቿ የተሻለ ነገርን የምታበረከት እንደነበረችም አክለው ገልጸዋል። አሁን ግን ህይወት ሰውነቷ በአጭር ተቀጨ። በዚህም በምትሰራበት መድኃኒት ቤት ውስጥ ፍቅረኛዬ በምትለው ሰው ህይወቷ አለፈ። ያ ሁሉ ተስፋዋ አጭር ቀረ። ያ ሁሉ የትዳር ምኞቷ እንዲሁም የትም ሳይደርስ በዚህ በሚያሳዝን መልኩ ተደመደመ። ደንበኛ ሆኜ ስመላለስ በቅርብ አውቃታለሁ ያለች አንድ ግለሰብ እንደገለጸችውም፣ በጣም መልካም ልጅ ናት። ደግሞ ትናንት ተያይተን ዛሬ መጥፋቷ በጣም ያሳዝናል። ለዚች አጭር ጊዜ ነው እንግዲህ እንዲ የምንጨነቀው የምንጠበበው አቤት! በማለት ሀዘኗን ገልጻለች። ሌላ አስተያየት ሰጪም ሲናገር፣ በፍቅረኛዋ ተገላ እኮ ነው ያውም በቀን ያውም ሰው ከቦ እያየ ነፍሲ ማርሲል ሐዘኑን ባጭር አኑሯል። ፍቅረኛዋ ይህንን ያደረገበት ምክንያት ምንድን ነው? እርሱስ ሕይወቷን ካጠፋ በኋላ መጨረሻው ምን ሆነ? እንነግራችኋለን። በሀገራችን ውስጥ እህቶቻችን ላይ እየደረሰ ያለው ግድያና ጾታዊ ጥቃት እየተባባሰ መጥቷል። በዚህ ጉዳይ ላይ መንግስትም ሆነ የሚመለከታቸው አካላት ትኩረት ሰጥተው ሊሰሩ ይገባል፣ የብዙዎች ውትወታ ነው። ዘመኑ ወደ መጨረሻው እየገሰገሰ ነው። በዓለም ዳርቻም የምንሰማው ተመሳሳይ አይነት ግድያዎች እየተበራከቱ ናቸው። ፈጣሪ ይታረቀን። እጅግ በጣም የሚያሳዝን ክስተት ነው። በመነጋገር ያላቸውን ልዩነት መፍታት እየቻሉ ካልሆነም በሰላም ተለያይተው መኖር ሲችሉ የምን መገዳደል ነው የሚሉ ሀሳቦችም በርከት ብለው ታይተዋል። አሳዛኙ የሄለን ሞት የተፈጠረው ግንቦት 10 ቀን 2017 ዓመተ ምህረት ነው። ሄለን ከገዳያ ፍቅረኛዋ ጋር በገላን ኮንዶሚኒየም አካባቢ በፍቅር ላይ የነበሩ ጥንዶች እንደነበሩ መረጃዎች ይጠቁማሉ። ፍቅረኛዋ ሹፌር መሆኑንና በስራ ላይ የሚንቀሳቀስ ወጣት እንደሆነም መረጃው አክሏል። በፍቅር ይኖሩ የነበሩ ጥንዶች በመጨረሻ ምን እንደገጠማቸው በእርሱ ጥፋት ይሁን በእሷ ጥፋት መገፋፋት እንደተፈጠረ ግልጽ የሆኑ መረጃዎች ባይወጡም፣ በቃ ፍቅራችን ይቁም የሚል ሀሳብ ሄለን ካቀረበች በኋላ ችግሩ እንደተፈጠረ ተሰምቷል። ሱም ታዲያ እንዴት እንዲሆናል ብሎ በመለያየት ምክንያት የምትሰራበት ቦታ ድረስ በመሄድ የእሷን ህይወት እንዳጠፋም ተነግሯል። አስገራሚው ነገር ይህ ብቻ አይደለም። ፍቅረኛዋ እሷን ከገደለ በኋላ እዚያው መድኃኒት ቤት ውስጥ የራሱንም ህይወት እንዳጠፋ ተገልጿል። ወጣቷ ሟች ሄለን ከትናንት በስቲያ ግንቦት 11 ቀን 2017 ዓመተ ምሕረት ከቀኑ በ7 ሰዓት በቱሉ ዲምቱ በቅዱስ ጊዮርጊስ ቤተክርስቲያን ስራ ተቀብሯ የተፈጸመ ሲሆን የሱ ደግሞ በትናንትና ሁለት ተፈጽሟል። ክስተቱ እጅግ ያሳዝናል። የተለያዩ ሰዎችም ይህንን ዜና ከሰሙ በኋላ ሐዘናቸውን እንዲሁም ሀሳብ አስተያየታቸውን እየሰጡ ይገኛል። በኢትዮጵያ አብዛኛው ያለው ህዝብ ሃይማኖተኛ ነው። ሃይማኖት ያላቸውና የአምላክን መኖር የሚያምኑ ሰዎች ቢቆጠሩም ከአጠቃላይ ህዝብ 99 በመቶ ይሆናሉ። የሁሉም ሃይማኖት ተከታዮች ቢያንስ የሰው መብት ወይም በሰው ላይ ግፍ ላለመስራት፣ አለበለዚያም የሰውን ሀቅ ላለመውሰድ እና ሌላም ሌላም ከፈጣሪያቸው የተቀበሉትን ህግ የሚከተሉ ሰዎች ያሉባቸው ሃይማኖቶች ናቸው። ታዲያ ይህ ሁሉ የምንሰማው ነገር ከየት መጣ? አብዛኛው ሰው ሃይማኖተኛ እንጂ በትክክል የፈጣሪውን ህግ የሚከተል አይደለም። እዚህም እዛም የምንሰማው ሁሉ ምንጩ ክፋት ነው። ይህ ደግሞ ከሃይማኖታዊ ሰው የሚጠበቅ አይደለም በማለት ሀሳባቸውን የሰነዘሩም ታይተዋል። ድርጊቱ እጅግ አሳዛኝ ነው፣ ነገር ግን ሁሉም እንዲህ ነው እንዲያ ነው እያለ የፍርድ የስንፍና የስድብ እንዲሁም የተለያዩ ቃላት የሚሰነዝረው ነገር እስከዛሬ ለውጥ አላመጣም። በመሆኑም ከወሬ በዘለለ ሀሳብ ከመስጠት ባለፈም ሁሉም ራሱ ላይ ቢሰራና ፈጣሪውን በመፍራት ከሰዎች ጋር በመግባባትና በፍቅር ለመኖር ቢሞክር ተገቢ ነው። ብዙ ሰዎች ከዚህ ምን መማር አለብን? በምን አይነት መንገድ መቀጠል አለብን? እንደ ማህበረሰብ ምን አይነት ውሳኔን ወስነን ነው ወደፊት መራመድ የሚኖርብን? እንዴት ያለስ ጥንቃቄ ማድረግ ይኖርብናል? የሚሉ ሀሳቦችንም እየሰጡ ይገኛሉ። ለመሆኑ በዘላቂነት ሊፈታ የሚችል ችግር ነውን? የሚሉ ጥያቄዎችም እየተስተናገዱ ነው። ይህንንስ ችግር ለመፍታት ማን ነው መስራት ያለበት? የሚል ሀሳባቸውን አሳባቸውን የሰጡ ሲሆን አንዳንዶች ግን ይህ የሁላችንም ኃላፊነት እንደሆነና ሰዋዊነት፣ ሃይማኖታዊነት እየተስፋፋ ከመጣም እንዲህ ያለውን ችግር ሊቆም እንደሚችል ሁሉም በሃይማኖቱ ጠንካራ ሲሆንና አምላኩን ሲያከብር እንዲህ ያለ ነገር ሊቆም እንደሚችል እንጂ በዘመቻ አልያም በሌሎች መንገዶች ሊቆም የማይችል መሆኑን በመጠቆም ሁሉም የሚያመልከውን አምላክ መፍራት ይገባዋል የሚል አስተያየቶችን ጠቁመዋል። ባላሰበችበት መንገድ በአጭር ለተቀጨችው ወጣት አምላክ ነፍሷን ማር ነገር ግን ፍቅርን በተሳሳተ መንገድ ለተረዳንና ለችግሮች መፍትሄ ከመፈለግ ይልቅ መሳሪያ ማንሳት የሚቀለው ከመነጋገር በተሻለ መገዳደልን መፍትሄ ያደረገ ሰው ያፈራን ማህበረሰብ የሆንን እኛ ግን እንደ ሀገር መፍትሄ መፈለግ ይገባናል። ሁሉም እምነት እንዳለው በሚወራበት ሀገር አትግደል የሚል የፈጣሪ ትዕዛዝ በሚነበነብበት ምድር ክቡር የሆነውን የሰው ልጅን ነፍስ ለማጥፋት የሚጣደፍ ትውልድ መቼ እንደበቀለ ማጤን፣ የቱ ጋር እንዳልታረመ መገምገም ና መፍትሄ ማበጀት ካልተቻለ ነገ የእኛን ቤት ማንኳኳቱ አይቀሬ ነው እና እንንቃ ማለት እንወዳለን። አብራችሁን ስለነበራ መሆናቸው እጅግ እናመሰግናለን። ዳግም በሌላ ማህበራዊ ወቅታዊና አዳዲስ መሰናዶዎች እስክንገናኝ በያላችሁበት ሰላም